ስለ ኤርትራ የተሰማው አዲስ መረጃ በሰብአዊ መብቶች ጥሰት ስሟ በጉልነት የሚነሳው ኤርትራ በተባበሩት መንግስታት ድርጅት ስሟ ዳግም ተነስቷል። የኢሳያስና የፖለቲከኞቹ ድብቅ ውይይት ከሱዳን በቅርቡ ለኤርትራ ማስጠንቂያ መላኩ፣ እንዲሁም ደግሞ ኢሳያስ ከሱዳን ፖለቲከኞች ጋር ጥምረት እየፈጠሩ እንዳለ መረጃዎች ከምስል ጋር መጋራታቸው ይታወሳል። ታዲያ በድጋሚ ኢሳያስ ከፖለቲከኞቹ ጋር ያጣምራቸውና የመከሩበት ጉዳይ ምንድን ነው? ነው ጀነራል ታደሰ ወረደ ጄኖሳይድ እንደተፈጸመባቸው የሚያሳዩ መረጃዎችን ሰብስቡ ሲሉ የሰጡት ማሳሰቢያ ምንድን ነው የሚለውን በስፋት ምንመለከት ሲሆን በተያያዘው መረጃችን ደግሞ በትግራይ ጉዳይ የኢትዮጵያ መንግስት እንዲጠየቅ እየመከሩ ነው በመቀለ የሚደረገው አነጋጋሪው ሰልፍ መረጃውን በስፋት እንመለከታለን ከተማዋን ለቃችሁ ውጡ ትራምፕ እጅግ አምርረዋል ይህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል ሰላም ጤና ይስጥልን በመላ ክፍለ ዓለማት የምትገኘው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 ወደ አስቀደምንላቸው መረጃችን ስናምራ በኤርትራ የሰብዓዊ መብት አያያዝ አንዳንድ መሻሻሎች ታይተዋል ሲሉ በተመድ ሰብዓዊ መብት ምክር ቤት የኤርትራ ሪፖርተር ገለጹ። በትናንትናው ዕለት በተጀመረው በተባበሩት መንግስታት ድርጅት የሰብዓዊ መብት ምክር ቤት 59ኛውን መደበኛ ጉባኤ ላይ ከቀረቡት አጀንዳዎች መካከል የኤርትራ ጉዳይ ይገኝበታል። የኤርትራ ሰብዓዊ መብት ሪፖርተር የሆኑት መሐመድ አብዱሰላም ባቢከር ለምክር ቤቱ ባሰሙት ሪፖርትም አንዳንድ መሻሻሎች መታየታቸው አስረድተዋል። ከነዚህ መካከልም ኤርትራ ለተመድ መርማሪዎች በሯን መክፈቷንና በማህበራዊ መብቶች በኩልም እድገት መታየቱን አስታውቀዋል። በተለይም በጤናና ትምህርት በመሳሰሉ ማህበራዊ መብቶች ላይ እንዲሁም የሴቶችን ግርዛትና ጾታዊ ጥቃትን በተመለከተ እድገት መታየቱን የጠቀሱት ሪፖርተሩ ሰብዓዊ መብትን አያያዝን በተመለከተ ግን ካለፈው የተለወጠ እንደሌለም አስረድተዋል። የሲቪል እና ፖለቲካዊ መብቶች አሁንም በመንግስት ጫና እንደሚደረግባቸው እና የዘፈቀደ እስር እንደቀጠለ ያስታወቁት ሪፖርተሩ በርካቶች ያለምንም ፍትሕ በእስር ላይ እንደሚገኙም ገልጸዋል። የኤርትራ ነዋሪዎች እንታሰራለን ወይም ደግሞ እንገደላለን በሚል ስጋት ሀገራቸውን ጥለው እየወጡ መሆናቸውን የጠቀሱት ሪፖርተሩ በሀገሪቱ ውስጥ ተጠያቂነትና የህግ የበላይነት እንደሌለም ነው ያስረዱት። በስፍራው የነበሩ የኤርትራ መንግስት ተወካይ ለዚህ በሰጡት መልስም ሪፖርተሩ እንደተለመደው ምንም ማስረጃ የሌላቸውና ያልተረጋገጡ መረጃዎችን አቅርበዋል። ግልጸኝነት፣ ተጠያቂነትና ሚዛናዊነት የጎደለው ሪፖርት ነው ሲሉ ነው ያጣጣሉት። በተያያዘው መረጃችን ፕሬዝደንት ኢሳያስ አፈወርቂ ከምዕራባዊ ሱዳን ፖለቲከኞች ጋር ተነጋግረዋል። ለኤርትራ መንግስት ቅርበት ያላቸው ሚዲያዎችም እንደዘገቡት በአስመራ ከፕሬዝደንት ኢሳያስ ጋር ውይይት ያደረጉት የኑባ ተራራዎች የሲቪልና የፖለቲካ ማህበረሰብ ተወካዮች ናቸው። እነዚህ ተወካዮች ከፕሬዝደንት ኢሳያስ ጋር በሱዳን ስላለው የውክልና ጦርነት እንዲሁም በዓለም አቀፍ ተዋናዮች በሚመሩትና በሱዳን ውስጥ በሚንቀሳቀሱ ታጣቂዎች ጉዳይ ምክክር ማድረጋቸውን ሚዲያዎቹም አስታውቀዋል። ይህ በእንዲህ እንዳለ መሐመድ ከይር ሆመር የተባሉ የፖለቲካ ተንታኝ ጉዳይ ፕሬዚደንት ኢሳያስ በምዕራባዊ ሱዳን ውስጣዊ ጉዳይ መግባታቸውን እንደሚያመላክትም ገልጸዋል። ሲናገሩም እንደዚህ በአስመራ ጉብኝት ያደረጉት ፖለቲከኞች በሙሉ በአልቡርሃን ከሚመራው የሱዳን ጦር ኃይል አጋር ናቸው ካሉም በኋላ ኢሳያስ አፈወርቂ በደቡባዊ ኮርዶፋን የሚገኙ ኃይሎችን በማስተባበር ላይ እንደሚገኙ ማስረድተዋል። በደቡባዊ ኮርዶፋን የጀነራል መሐመድ ጋዳሎ ፈጥኖ ደራሽ ኃይል ጠንካራ ድጋፍ እንዳ ያመጣለው ጠቅሰው ይህንን የመሸርሸር ጥረት እያደረጉ መሆኑንም አስታውቋል። በተያያዘም የፈጥኖ ደራሽ ኃይሉ መሪ መሐመድ አምዳን ጃጋሎም በቅርቡ በሰጡት መግለጫ የኤርትራ መንግስት በተለያየ መንገድ ለተቀናቃኞቻቸው ለጀነራል አልቡርሃን ጦር ኃይል ድጋፍ እያደረገ መሆኑንም መግለጻቸው ይታወሳል። ወደ ቀጣይ መረጃችን ስናመራ ፍትህና ተጠያቂነትን ለማስፈን የጂኖሳይድ መረጃዎችን መሰብሰብና ማቆየት አስፈላጊ ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜ አስተዳደር ሌተናል ጀነራል ታደሰ ወረደ በመቀሌ በተከናወነው ይህንን የተመለከተ ወርክሾፕ ላይ ተገኝተው በሰጡት ገለጻ እነዚህን መረጃዎች በጥናት መሰብሰብና ማቆየት ዋና ዓላማው በቀል ሳይሆን ዓለም አቀፉ ማህበረሰብ እንዲማርበት እንዳይረሳና እንዳይደገም ማስቻል መሆኑን ነው ያስረዱት። ሀገሮች ሩዋንዳና በሌሎች የዓለማችን ክፍሎች ላይ የተፈጸመው ልቂትና እና ጭፍጨፋ በሰነድ ማስረጃዎች ላይ የተመሰረቱ መሆናቸውንም አስታውቀዋል። ለዚህም በትግራይ የተደረጉ የጄኖሳይድ ድርጊቶችን በማስረጃ ማሰባሰብ እንደሚገባም ነው። የትግራይ ክልል ጊዜያዊ ፕሬዝደንት ሌተናል ጄነራል ታደሰ ወረደ የተናገሩት። በመቀለ ሊደረግ የታቀደው ሰልፍ አሜሪካ፣ እንግሊዝ እና ዩናይትድ አረብ ኤምሬትስ እንዲቀላቀሉ ጥሪ ቀረበላቸው። ቀላል የምዕራብ ትግራይ ሲቪል ሶሳይቲ ማህበር በመቀለ ከሰኔ 11 እስከ 13 ያክል ወይም ደግሞ በቃ በሚል መሪ ቃል ሰልፍ ለማድረግ ማቀዱን አስታውቋል። ይህ ሰልፍ በጄኔቫ በሚገኘው የተባበሩት መንግስታት ድርጅት ዋና መቀመጫ በር ላይ ሰኔ 20 እንደሚከናወንም ገልጿል። ይህንን ሰልፍ በተመለከተ ለአሜሪካ፣ ለእንግሊዝ፣ ለዩናይትድ አረብ ኤምሬትስ እና ለሌሎችም ሀገራት አምባሳደሮች በጻፈው ደብዳቤ እነዚህ ሀገራት ሰልፉን እንዲቀላቀሉ ጥሪ ማቅርበዋል። ለኤምባሲዎቹ በጻፈው ረዘም ያለ ደብዳቤ እነዚህ ሀገራት እስከ ሰኔ 11 ድረስ በዚህ ጉዳይ ላይ ማለትም ተፈናቃዮችን በተመለከተ መግለጫ እንዲያወጡ ማሳስቧል። እንዲሁም እስከ ሰኔ 18 ድረስ ደግሞ አገራቱ የኢትዮጵያ የፌዴራል መንግስት የፕሪቶሪያን ስምምነት ተግባራዊ ማድረግ አለመቻሉን የሚገልጽ የተጠያቂነት መግለጫ እንዲሰጡ ማሳስቧል። በተለይ ዩናይትድ አረብ ኤምሬትስ በቀጠናው ላይ ስትራቴጂያዊ ሚና ያላት በመሆኑም ዝም ማለት እንደማይጠበቅባት ነው ያስታወቁት። ወደ መጨረሻው መረጃችን ስናመራ የኢራን መዲና ትሄራን ነዋሪዎች ከቀጠለው የእስራኤልና ኢራን ከባድ ውጥረት በኋላ ከተማዋን ለመልቀቅ በሚያደርጉት ጥረት ከባድ ሎጂስቲክ እና የስነ ልቦና ፈተናዎች እየገጠሟቸው ነው። የቢቢሲ ፋርስ ጋዜጠኛ ጎንቼ እንደዘገበውም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታውን ያስተላለፉት የከተማውን ለቃችሁ ውጡ የሚል ጥሪ በተግባር የማይቻል የሚመስል ሁኔታን ፈጥሯል። ሪፖርቱ እንደሚያሳየውም ባለፉት ጥቂት ቀናት ውስጥም የቴህራን መንገዶች በትራፊክ መጨናነቅ ሙሉ በሙሉ ለመንቀሳቀስ አስቸጋሪ ሆኗል። ይህ ደግሞ ዋና ከተማይቱን ለቀው የመውጣት ሂደትን በእጅጉም አወሳስቦታል። አዊ የጠቀሱት አንድ ቤተሰብ በ3 ሰዓታት ውስጥ መድረስ የሚገባቸውን ጉዞ 14 ሰዓታት አሳልፈው መድረሳቸውንና ከከተማው በመውጣታቸውም እድለኞች እንደሆኑ መናገራቸውን የችግሩን መጠንም ያሳያል። አብዛኛዎቹ ከተማዋን ለቀው የወጡ ሰዎችም ተመሳሳይ ስሜት እንዳላቸው ሲናገሩ መውጣት ያልቻሉ ወዳጆቻቸውንና ቤተሰቦቻቸውን በተመለከተ ስጋት ውስጥም ወድቀዋል። በቲራን አሁንም ድረስ እንቅልፋቸውን የማይተኙ ዜጎች በርካታ ናቸው። ይህ ደግሞ ህብረተሰቡ በከፍተኛ ስጋት ውስጥም እንዳለም ያመላክታል። አንድ አስተያየት ሰጪ በቪዲዮ ጌም ስትሪመር የቡድን ቻት ውስጥ መጻፈው ጽሁፍም አራት ሌሊቶችን አልተኛውም በአካልም በስሜትም በጣም ደክሞኛል በማለት የጭንቀቱን ደረጃ አጉልቶ በመጻፍም አሳይቷል። እንደ ዘገባው ከሆነም ይህ የሚያሳየው የህብረተሰቡን የስነ ልቦና ጭንቀት ምን ያህል ከፍተኛ እንደሆነም ነው። በቴህራን ከተማ ሜትሮፖሊታን አካባቢ በግምት ዘጠኝ ነጥብ ሰባት ሚሊዮን ህዝብም ይኖራል። ከአስር ሚሊዮን በላይ ነዋሪዎችም ባሉበት እንደ ቴህራን ባለች ግዙፍ ከተማ ውስጥ በፍጥነት ልቀቁና ውጡ የሚለው የእስራኤልና የትራምፕ ጥያቄ በተግባር እጅግ በጣም ከባድና ፈጽሞ የማይቻል ሰዎች እንዲሆንም ግልጽ ነው። አስር ሚሊዮን ህዝብም ሴራንን ለቆ መውጣት እንዴት ይችላል የሚለው ጥያቄ ምላሽ ሳያገኝ መቅረቱ የዚህም ፈተና አሳሳቢነትም ያሳያል። ታሪክን ወደኋላ ስንመለከት ከዚህ በፊት የተደረገ ትላልቅ የከተማ ለቆ የመውጣት ውሳኔ፣ ለምሳሌ በሁለተኛው የዓለም ጦርነት የለንደንን ለቆ መውጣት ወይም ደግሞ አሁን ነፋሶች ሲመጡ በአሜሪካ ከተሞች የተደረጉ እንኳን ከበርካታ መቶ ሺዎች እስከ ጥቂት ሚሊዮን የሚደርሱ ሰዎችን የሚያካትቱ ቢሆንም ሁልጊዜም በከፍተኛ የትራንስፖርት መጨናነቅ፣ የመጠለያ እጥረትና ድካም የታጀቡ ነበሩ። አስር ሚሊዮን ሰዎች የማስወጣት ተግባር እጅግ ሰፊና እንብዛም ያልተሞከረ ፈተና ነው ሲልም ዘጋቢው ይናገራል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የለቃችሁ ውጡ ጥሪ ኢራንን ለድርድር ለማስገደድ ያለመ እንደሆነ በፖለቲካ ተንታኞች ቢወሰድም በቴራን ያለው የሰብአዊ ሁኔታ ግን ከፖለቲካዊ ስሌቶች በላይ የሆነ እውነታንም ያንጸባርቃል። የአስር ሚሊዮን ህዝብም ከተማዋን ለቆ መውጣት ፈጽሞ የማይቻል ቅዠት ሲሆን፣ በከተማ ውስጥ ያሉ ነዋሪዎችም በአካልም ሆነ በስነ ልቦና ከፍተኛ ድካም ውስጥም እንዳሉም ያሳያል ይህ ሁኔታ በአሁኑ ወቅትም መካከለኛው ምስራቅ ያለውን ውጥረት ውስብስብነትና ሊከሰት የሚችለውን የሰብአዊ ቀውስ መጠንም በግልጽ ያሳያልም ተብሏል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።